በዳውን ሀቢባ ቢያንስ መቶ ሚሊዮን ሰብስባለች። ተስፋ አድርጌ አምሳ ሚሊዮን አልሰበሰብክም ጀለስ በመቶ ሚሊዮን ሰብስባችሁ ምንም ሳትነቁ ለተቸገረው እየተሰደባችሁ ስማችሁ እየጠፋ እየሄዳችሁ ስለምሰጡ ውስጤን ደስ ስለሚለው ውስጤን ደስታ ይሰጠዋል። እኔ ለትዛኑ ማድረግ ደፋ አይናውጣ ናቸው። በጌታ እውነት ሌባ አይናውጣ ነው ሲባል አላምንም ነበር። ሰው አያኝም ብላችሁ ሰው አያኝም ሰው አያይም ሰው አይናገርም። ያላችሁት ፈጣሪ ብድራቱን፣ ትከፍሉታላችሁ ሩቅ አይሆን። ጥሩ አይደለም። እስቲ ተዉት፣ አታስረዱ። እስቲ አይረዳ የኢትዮጵያ ሕዝብ ስ መርዳት ከተፈለገ ኤንጂዎች አሉ። በስነስርዓት ስራቸው የሚታይ ኦዲት የሚደረግ አለ። እዛ እርዱ፣ መርዳት ከፈለጋችሁ። እኛ ቀልጠን ነው እየተሰደብን፣ ለኢትዮጵያ ሕዝብ ስለምንወዳችሁ ነው። የሄደሽ ሁሉ ቃንሸቡዱ የከተማ ልጆችን አሸቡዱ ነ ምናልባት በዘረፋችሁት ብር ልትበልጡ ትችላላችሁ። ሌሎች ሰዎች በዘረፋችሁት ብር በሰራችሁት ስራችሁ ይታወቃል። በስራችሁ አትበልጡ። በዘረፋችሁት ብር ምናልባት ልትበልጡ ትችላላችሁ። በሰራችሁት ግን ወላሀንት ያመሳት የላችሁ ይኖራል። ስለዚህ ሌብነታችሁን እባካችሁ፣ ልብ ካላችሁ አሜሪካኖችን ዝረፉ፣ ልብ ካላችሁ የአውሮፓ ልጆችን ዝረፉ። ላድንቃችሁ፣ ላድንቃችሁ አሜሪካ ያሉትን አውሮፓ ያሉትን ዝረፉን፣ ፈቅደናል። ለስድዎ አታደርጉ እያንዳንዱ የሚዘርፈው እቺ እቺ ፍቅሮቼ ማሮቼ የሚባሉት እነዛ ምስኪኖችም ምስኪኖችም ፍቅሮቼ ማሮቼ ስለተባለ ወይም ይወድዳል የኛ ጀግና የኛ ኛ ብላ የምታልቅ ሰው ያቺ ሴትን የእኔ ጀግና እኮ ነሽ አቺ ትለኛለሽ እኮ ጀግና ብለሽኛል ብላ የምትላት እኔ የሚያሳዝኑኝ እነሱ ናቸው። ቦት ብጠዋል። እና ፍቅሮቼ ማሮቼ ይመቻችሁ ነው። ፍቅሮቼ ማሮቼ፣ በጎቼ ምኖቼ እየተባለ ቡጥቡጥ እንደ ሻማ እየቀ ሬሳ ሁላ ነው የሚሸጥልን። የድፍረት ድፍረት እኮ ይኸው፣ በግልጽ ነው የምናገር። ሬሳ ሬሳ በተመጣጣኝ ዋጋ እናመጣለን። የአሜሪካ ሬሳስ ሬሳ አይደለም፣ የአውሮፓ ሬሳ ሬሳ አይደለም። የገጠር ልጆችን ነው የሚሸውዷቸው። ለማንኛውም ያንን ለማለት ነው። ይመቻቸው እኔ አሁንም እላለሁ ማስተዋልን የመሰለ ነገር የለም አትሸወዱ እግዚአብሔር እኔ ለአረብ ሀገር እህቶች የምመክረው አንድ ምክር እንደሆነ እግዚአብሔር አምላክ ልቦና ይስጣችሁ ይህ መስኪንነታችሁ የምትባሏትን ነገር አምናችሁ ገንዘባችሁን የምታፈሱ የአረብ ሀገር እህቶች እግዚአብሔር አምላክ ልባችሁን ደንደን ያደርገው ይህንን ነው የምመክራችሁ ልባችሁን ደንደን ያደርገው እግዚአብሔር አምላክ ከአረብ ሀገር ውጪ ሌላ የሚበላ የለም የሚበላ የለም እና አዘንኩት። በእውነት በእውነት ትላንትና ባየነው በሰማነው ምን ያህል እራሳችሁን እንዳጋለጣችሁ። ምንም የተጠቀምኩት የለም ተዋርጃለሁ ብቻ ስላላችሁ፣ ውሸታም ናችሁ፣ ውሸታም ተጠቅማቸዋል። ካልተጠቀማችሁ ተውት፣ ተውት፣ እስቲ ተውት። ለአንድ ወር ለአንድ ወር አተዋት ቻባል። ለአንድ ወር መተው አትችሉም። ይሄን ነገር ለምን እንደ ኢንሚሊየንስ እየገባ ቤት millions millions of dollars እያገኛችሁ እንዴት ነው የምትጠውት? እንዴት የፈለጋችሁት ሀገር ላይ እንደፈለጋችሁ የምትሄዱበት በሰራችሁት ነው። ምን አሜሪካ ና አውሮፓ ስራችሁ ይታወቃል። ኒወ ጋውንት የረባ ቋንቋ እንኳን አታውሩ። የምትኖሩበት ሀገር ላይ በየትኛው እና እግዚአብሔር ይሁናችሁ ነው የምለው። ሌላውን አይደለም፣ የአረብ ሀገሪቶችን ልባችሁን እግዚአብሔር ጠንከሬ አደርገው? የዋሆች ናቸው። የዋ የዋ የዋ የዋ ያየሁት የአረብ ሀገር መስኪን ህጦች ናቸው። ቴሳ የተዘረፋችሁትም በቤዛ እናንተ ናቸው። ያ ያ በው እስኪ ለአንድ ወር ለአንድ ወር ያቆሙ መሰብሰቡ ኦልሞስት በየሁለት ቀኑ በየሶስት ቀኑ ነው የሚሰበሰበው። ምን ያህል ብር ይሰበሰባል? በትንሹ በወር አስር ሚሊዮን ብር ይሰበሰባል። ሁለት ሚሊዮን ከዘጉ፣ ሰደብካቸው አልሰደብካቸው፣ ሁለት ሚሊዮን ዘጊ ናቸው። ከአስር ሚሊዮን ሁለቱን ይወስዳል። ሰደብክ፣ አልሰደብክ የምታመጣው ነገር የለም። ኢምፓስብል አያቆሙት። እኔ ሌሎችን ብጀምሩ ያዋጣል ባይ። በዚህ አይነት ሌሎች ጀለሶች የጠበሻችሁ የሆነ ሰውዬን ሜካፕ የሆነች ልትፈነዳ ነው፣ ልትሞት ነው ብላችሁ ሜካፕ ቀብታችሁ ወይ ጭቃ አልብሳችሁ አምጥታችሁ እኛስ ብሉና ማጠብ ጀምሩ። እኔ ጠቡ ነው ማለት እጠቡ ጌታ፣ እጠቡ። የሆነ በቃ የቸገረው መንገድ ላይ ያገኛችሁት የሆነ ድቁስቁስ ያለ ጀለሳላ አለ አምጣሁና ቆይ አንዴ ብለ ቪዲዮ ሰጠ። አስር ሚሊዮን ይዘጋል። ከዛ አንድ ሚሊዮን ለዛ ለወደቀ ሰውዬ አንድ ሚሊዮን አይደለም መቶ ሺህ ብር ብሰጠው ያለኛ ዝጋ አለ። ሶስት ኮንዶሚኒየም ተገዛለት አለቀ። ስለዚህ ዱረት ይዘ ግድ ቢዝነስ የተወሰኑት ብቻ ከሚሸክሉ አራቅቷቸው። ስለዚህ ይጋር ዱ ያንን ነው የምላችሁ። በእውነት በእውነት እጅግ የሚያሳፍር ነገር ነው። በመዋሸታችሁ ነው የደበራችሁ። አረ እኔ ግደልኝ፣ ለምን ባዶይን አልቀርም። እኔ የአረብ ሀገር ሴትን ከምበላ ሞቴን መርጣለሁ። ሞቴ ጌታ መሰክራል። የአረብ ሀገር ሴትን ከምበላ የዕለት ሞቴን ይስጠኝ። ምክንያቱም እናቷን ለመርዳት ብላ ነው ከሀገር የወጣችው። እናቷ፣ ወንድሟ ምናምን የሚዘገንን ስራ እየሰራች ይህ ሰው ልጅ የማይሰራውን ስራ ነው ሳ ቀኑን ሙሉ ስትንደፋደፍ የምትውል ቀኑን ሙሉ እየተሰደበች እየተሞለጨች እንደ ሰው እንኳን ሳትቆጠር የምትሰራውን ብር ነው ቪዲዮ ላይ ትንሽ ስትረስ ስላለባት ስትገባ፣ ፍቅሮቼ ማሮቼ፣ ምናምን የኔ ጀግና ብላ ትስፋል። በቃ ትልጅ ያላችሁ እናንተ እኮ የንቃቃላችሁ የኔ ቅመሞች ምናምን እንደዚህ የታመመ እንደዚህ እንደዚህ አሉ። እሺ አንቺ ብለሽ ነው ያም አንቺ ብለሽ ነው አንተ በላይ ነው። እሺ በቃ ስት ነው የሚያስፈልገው። በቃ ከሚመጣው ደሞዜ ላይ ብላ የሚያሳዝኗችሁ ደግሞ ከሚመጣው ደሞዜ ላይ አገኘዋለሁ ብለ ልባቸውን እግዚአብሔር ያደንድንልኝ ነው። ከሚመጣው ደሞዟ ላይ ተከፍላል። በጣም ነው የሚያሳዝኑኝ እና የአረብ ሀገር ሴት በእውነት በእውነት በእውነት በእውነት አሳዝነኛል። ለዚህ ነው ህይወታቸውም አይቀየም። ብራቸው በየቀኑ እያሰባሰቡባቸው ሙልጭ ተደርገው ተበልተዋል። እንደው ካሰባቸው መቶ ሚሊዮን ተሰብስበው መቶ ሚሊዮኑ የሚደርሳቸዋል ትንሹን ውሰድ። አሁን ሀቢባ ቢያንስ መቶ ሚሊዮን ሰብስባለች። በስሱ መቶ ሚሊዮኑን ሰጥተዋለች። ተስ ተስፋ ሄደህ አድርጌ 50 ሚሊዮን አልሰበሰብክም። ጀለስ 50 ሚሊዮን ገስታቸዋል። እንዲሁ ወቅ አንተ እየቀለጥክ ስለምና ኡ ሌሎቻችሁ ፍቄ 60 ሚሊዮን ብላ ከዛ በላይም ሰብስቤ ያለው ብላ፣ 60 ሚሊዮን እንዲሁ ይሄደ ምናምን ነገር እንዲሁ አስረካካቸው። የትራንስፖርቱን ላይ አትጠይቅም። እና ኡስታዞቹ፣ ፓስተሮቹ፣ ቄሶቹ ዝም። እናንተ ለምን አትሆኑም? እናንተ ለምን ኡስታዝም ቄስም ፓስተርም ለምን እናንተ አትሆኑም? ግን ለምን እናንተ አትሆኑም? እናንተ ትሻላላችሁ እኮ በዚህ ሁኔታችሁ። መነቁሴም የሴት መነቁሴም ዲያቆናትም ምናምን ለምን አትሆኑም? ግን በዚህ ያህል ደግነታችሁ ስለበዛ ወሮቹን ነው በመቶ ሚሊዮን ሰብስባችሁ ምንም ሳትነቁ ለተቸገረው እየተሰደባችሁ ስማችሁ እየጠፋ እየሄዳችሁ ስለምሰጡ ለምንድ ነው ሙስሊሙ ከሆናችሁ ውስታዝ ማትሆኑት? ጴንጤ ከሆናችሁ ፓስተር ማትሆኑት? ኦርቶዶክሱ ከሆናችሁ ዲያቆንና ቄስ ማትሆኑት ለምንድ ነው? ምክንያቱም ቄሶቹ ያልሰሩትን ስራ ነው። ሼኮቹ ያልሰሩትን፣ ውስታዞቹ ያልሰሩትን ስራ እንዲሁም ፓስተሮቹ ያልሰሩትን ስራ ነው። ይቅርታ አድርጎልኝ አንዳንድ ፓስተሮች ሌቦች አሉ። እነሱ እንዳሉ ይቀመጡና ዋናዎቹ ፓስተሮች ምስኪን የተባሉት ፓስተሮች የሚሰሩትን ስራ ነው የሰራችሁት፣ የጸድቅ ስራ አሏሽማ የጴንቴ ፓስተር ሊባል። እኔ በራሴ ቤት ነው ላስላስ እማደርገው። የጴንቴ ፓስተር ሊባ ምናምን አለ። ስለዚህ ጥሩ የሚባሉ ፓስተሮች እነሱ ጋ ለምን አትሆኑ? ውስጤን ደስ ስለሚለው ውስጤን ደስታ ይሰጠዋል። እኔ ለዛ ነው እማደርገው። እሺ በቃ አቡነ ዘበሰማያት እናስብላ ይደፋሉ። አይን አውጣ ናቸው። በጌታ እውነት ሌባ አይን አውጣ ነው ሲባል አላምንም ነበር። ጌታ ምስክሬ። አዎ በቃ ውስጤ ያ ሰው ታክሞ ሳይ ልቤ ፍስስ ይላል። በቃ እናንተ ተናግራችሁ ሞታችኋል። በቃ እናንተ ትልቅ ንግግር አድርጋችሁ ሞታችኋል በእናንተ ቤት። ዋው ምን አይነት ሴት ናት፣ ምን አይነት ወንድ ነው ልትባሉ ነው የፈልጋችሁት? አላ ሚኪ ሚኪ መጣ። ኧረ ቻፓማ በስሱ ይለቁብናል አስር ሺህ ማያሽን በተላከው መጠን ይለቀቅብናል። በቃ አስር ሺህ ማያሽን ይለቀቅብናል። በጣም ነው የምትገርሙት። እስቲ ተው፣ አንድ ወር አቁሙ። አትችሉ እኔ ሚሊየንስ የምታስገቡ ሰዎች አንድ ወር ማቆም አትችሉ። በሚሊዮን ነው የምታስገቡት። ቢያስባል ሚሊዮንስ ስለዚህ ለጽድቅ የሚሰራ ያውም አበሻ ሆኖ አይፈጠርም። አበሻ ባህላችን በጣም የምንታወቅበት የምንኮራበት፣ የምቀኛ ሰፈር ልጆች ነን። አበሾች አብዛኞቻችን ምቀኛ፣ ተንኮለኛ፣ ጥሎ ማለፍ የምንወድነን እየተሰደበ የሚሰራ አበሻ የለም። በተለይ ሙልጭ ተደርጎ እየተሰደበ የሚሰራ አበሻ የለም። ሚኪ ሻ ነው። አጥረግርጉኝ ትንሽ ጫፋለ በቃ ይሰጡኛል፣ አደርጋለሁ። ይሰድቡኛል፣ ሰደባለሁ። ችግሩ የለውም ግን አስር ሻ ሺ ከዘጋሁ ምን ችግር አለው? ሚኪ አሰሎቹ ማብራት ከአንተ ውጪ ሌሎቻችሁ በሚያሳፍር ሁኔታ ገብታችሁ ያብራራችሁ ውሸትና ሌብነት ያየውት ያ ውሸትና ሌብነት አልተጠቀምንም ላላችሁ ጥቅም እና እግዚአብሔር ልቦና አይስጣችሁ። አይ አልተጠቀምንም ካላችሁ ተውት። ሲምፖ አልተጠቀማችሁ ተውት። ጥቅም የለውም ተውት። የኢትዮጵያ ሕዝብ እየተጎዳ ይጎዳ፣ ይጎዳ። የኢትዮጵያ ሕዝብ እየተጎዳ ነው ያላችሁት። እሰይ እንኳን ተጎዳ። የሚጎዳማ አማራ ክልል ላይ የሚያልቅልሃል፣ አማራ ክልል ላይ የሚሞትልሃል፣ አማራ ክልል ላይ የሚራብልሃል፣ ትግራይ ክልል ላይ የሚራባል፣ የሚሞትልሃል ትረዳላችሁ እንዲሱ ምክንያቱም የህዝብ ገንዘብ ስለሆነ በህዝብ ደረጃ ስለሚለዋል። ኦሮሞ ክልል ላይ የሚራብልህ የሚሞትልሃል ደቡብ ላይ አታረጉትም። ለዛ ታርጌቱ ምንድን ነው? በእና በትንሽ ተደርጎ እናንተ የምትከብሩበትን ስራ ነው የምትሰሩት። እስቲ እስቲ ሁላችሁም ዋሽታችኋል። ሚኪ ሀቀኛ ነው ለእኔ እንደ ሚኪ ፊት አውራሪ የማከብረው ሰው የለም። ለምን በትንሹ እንታገዛለን ሳጨርብ የሚሰራ የለም አለ። እውነት አክብሩት ሚኪን። እንዳትናገሩት ፕሊዝ አክብሩት። ሌሎቹ ሌባ ናቸው። ሚኪን አክብሩት። እንደዛ እየተወረደበት እንደዛ እየተሰደበ እንደዛ ምን እየተባለ ላለው ነገር ይቅርታ ጠይቆ ሀቁን ግን አውጥቶ የወጣው ሚኪ፣ ሚኪ ፊት አውራሪ፣ ሚኪ ፊት አውራሪ አከበርኩ። በቃ የተወሰነችን ቸንጨር ይሰጡናል። ፈርቅ እንዲዛለን ይሰጣል። በቃ ሚኪ ማክበር እንጂ መስደብ የለብንም ሚኪ ፈታ አይበል። በቃ ሀቅ ስለነገረ ሀቅ ያልተናገራችሁ ምንም ጥቅም ሳትጠቀሙ እየተሰድባችሁ ለሰራችሁት። ግን ተጉት ተጉ፣ ስራ የእርዳታ ስራ አይ አይተጉም። ግደላቸው። በወር አንድ ሚሊዮን ኪሳቸው የሚገባ ናቸው። ካልሆነ ተጉት አንድ ሚሊዮን ኪሳችሁ ካልገባ ተጉት። ዩዱ ተጉ ቻሌንጅ ለአንድ ወር የማታደርጉት ለምንድን ነው? ዩ ሜክ ማኒ ዩ ሜክ ላር ማኒ በጣም የሚገርም ብር ሰጣችሁ።